ለዩቲናስ እኔ ራሴ መኪና እገዛለሁ እያለ ይመጣል። አንዱ ነገር የምሬ ነው ብላችሁ ይመጣል። በቃ ተመልካቾች፣ እናንተ ነገሮችን የምትወስዱበት መንገድ በጣም በጣም ሮንግ ነው። አሁን እነዚህ ቲክቶከሮች በራሳቸው መኪና አፎርድ ማድረግ ይችላሉ አንደኛ ማወቅ ያለባቸው። ሁለተኛ ደግሞ እነሱ አፎርድ ማድረግ ባይችሉ ራሱ በዚህ ነገር የተነካ ልቡ የተነካ ብዙ ባለሀብት አለ ኢትዮጵያ ውስጥ መጥቶ ሊሸልማቸውም ይችላል፣ ፕሮሞሽን ሊያሰራቸውም ይችላል። ቲክቶክን ኢንጆይ አርጉ፣ አዋርዱን ኢንጆይ አርጉ እንጂ ዘለ እንትና ስላሸነፈ እንትና ስላሸነፈች ብለ ብለ ነገሩን ወደ አላስፈላጊ ነገር ምትወስድ ከሆነ በጣም ፋራ እናንተ። በቃ ኢንጆይ ያርግ። በቃ አሸነፈ፣ አንዱ ደስ ይላል። ከዚህ በፊት ሶሻል ሚዲያ ላይ አስደስቶ ምናም ያቅሰው ከሆነ አስደስተ ማለት ነው። በቃ አለቀ፣ እንጂ በጣም ሲሪየስሊ ወስደ በጣም ስድብ ውስጥ ምናም ብትገቡ ሰዎች በጣም ተሸውዳችሁ። ሌላ በጣም ያሳቀ ነገር ማለት ነው። አዶናይ ሲያሸንፍ ካሜራው ወደ ዩቲ አዶናይ ሲያሸንፍ ካሜራው ወደ ዩቲ እረ ተዋት ልጅቷን እንዴ ከእሷ ጋር ብቻ ን የተወዳደረው ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ እንደ እሷ እኮ ሞቲቬሽናል ያልተወዳደረችው ሲጀመር እረ ተዋት እንዴ ተፋታት እንጂ

ለመድረስ ሞክራሉ። ነገር ግን በጫውላ ይሄን እንዳልደረስም ድርሽም እንዳላለ እንድናውቅ ምን ያህል ብዙ ሰዎች በጥርስ ሕክምና ዲፕ በሆነ መልኩ ብዙ ነገር እንዳስብ ያደርገኝ

የመጨረሻውና በጉጉት ሲጠበቅ የነበረው ካቴጎሪ ቲክታክ ክሬተር ኦፍ ዘ ይር የአመቱ ምርጥ ቲክታክ ላይ የሚሰራ ኮንቴንት ክሬተር አዋርድ አሸናፊው አዶናይ ሆኗል። አዶናይ ቨርስስ ዩቲናስ በጣም አነጋጋሪ ሆኖ ነበረ። በህዝብ ድምፅ ማለትም በቮት እንግዲህ አዶናይ እንዳሸነፈ በግልጽ አሳይቶ ነበረ። አሁን ደግሞ ዳኞቹም የህዝቡን ድምፅ ማክበራቸው በጣም ትክክለኛ ውሳኔ ነው ብዬ ነው የማስበው። ምክንያቱም ዛሬ ምሽት አዶናይ ባያሸንፍ ዶሮ እኔ አላቅም። እንግዲህ የሆነ ነገር የሚፈጠር ነው ይመስልኝ። የህዝብ ድምፅ መከበሩ በጣም ትክክለኛ ውሳኔ ነው። ህዝብ የሆነ ሰው ወደድኩ ካለ ወደደ ነው በቃ፣ ምንም ማድረግ አይቻልም። እኛስ ተመልካቾች፣ ዛሬውኑ ተነስ ቲክቶክ ስራ። እኔ ይኸው በእነዚህ ልጆች ምክንያት አስር ቪዲዮ ሰርቻለሁ። በአስር ቪዲዮ አንድ ነጥብ አምስት ሚሊዮን ቪው አግኝቻለሁ። ብዙ ፎሎወር አግኝቻለሁ። ቁጭ አትበለ። እኔ ከተቀመጥኩበት ሳልነሳ ስንት ቪዲዮ ሰራው። ስለዚህ ተነሱና እናንተም ስሩ። ማንም መኪና ይሸለም ምን ያርግ ምን ያርግ፣ ለእናንተ ምንም አይጠቅማችሁ። የምሬን ነው። ስለዚህ ዝም ብላችሁ ለዚህም ለዛም ከምታጨበጭቡ ተነስታችሁ ስሩ ነው የምላችሁ። ያሸንፋችሁ ሰዎች በሉ እንኳን ደስ አላችሁ።

ፕሊዝ እንዳትቀየሙኝ አደራ፣ እንዳይደብራችሁ ይህን ነገር በመናገር ግን አንዳንዴ ብቻችሁን ቁጭ ስትሉን ይመጣላችሁ አሳባለና አሁን የቲክታክ ክሪኤቲቭ አዋርድ ፕሮግራም እያየሁኝ ድንገት ተሳስተው አዘጋጆቹ ማለት ነው። ድንገት ተሳስተው ፊሜል ኮንቴንት ክሪኤተር ኦፍ ዘ ይር ላይ ተሳስተው አዶናይን ቢያስገቡት ራሱ ያሸንፍ ነበረ። ህዝቡ በጣም እንትን ከማለት የተነሳው አዶናይ ሲሬዚ ሁሉም ካቴጎሪ ላይ የገባበት ካቴጎሪ ላይ ሁሉ አሸንፏል።

የርጃችሁ በጣም ነው የሚያምረው። ሁለታችሁ እንግዲህ ሁለት ተባባሪ ልጆች አሉ። ኦሬዲ አሸነፋችሁ ነው ሁለታችሁ። ኢትዮጵያ ቴክኖሎጂ ይህንን ፕሮግራም ወይ ስፔሲፊክ አዋርድ ስፖንሰር ስላደረገ ከፍተኛ ክብር ይሰጠዋል። ኢትዮጵያ ቴክኖሎጂ በኢትዮጵያ የመጀመሪያ ጊዜ

ሻሁ እንዴት አመሻችሁ። የዋንጫ በጣም እኔ እንግዲህ ላለፈው ሁለት ዓመት የቲክቶክ ያለው በጣም የተለየ ነው። በጣም በጣም ከፍተኛ ሰስፐንስ ያለበት ነው እንግዲህ

ፕሊዝ ፕሊዝ እንዳትቀየሙኝ አደራ፣ እንዳይደብራችሁ ይህን ነገር በመናገሬ ግን አንዳንዴ የብቻችሁን ቁጭ ስትሉ ይመጣላችሁ አሳባለና። አሁን የቲክቶክ ክሪኤቲቭ አዋርድ ፕሮግራም እያየሁኝ ድንገት ተሳስተው አዘጋጆቹን ማለት ነው፣ ድንገት ተሳስተው ፊሜል ኮንቴንት ክሬየተር ኦፍ ዘ ይር ላይ ተሳስተው አዶናይን ቢያዝገቡት እራሱ ያሸንፍ ነበረ። ህዝቡ በጣም እንትን ከማለቱ የተነሳ ስለዚህ ሁሉም ካተጎሪ ላይ የገባበት ካተጎሪ ላይ ሁሉ አሸንፏል። ሌላኛው በጣም አወዛጋቢ የነበረው የቤስት ኢንፎርማቲቭ ኮንተንት ዘርፍ አሸናፊ ታውቋል። ብሩክ ኒውስ የዚህ ዓመት የቲክታክ ክሬቲቭ አዋርድ 2025 ቤስት ኢንፎርማቲቭ ኮንተንት ክሬተር በመባል እንግዲህ ተሸልሟል። በጣም አወዛጋቢ ነበር ይሄ ነገር ወዳልተፈለገ አቅጣጫም ሄዶ ነበረ፣ እና በመጨረሻም እንግዲህ ብሩክ ኒውስ የዚህ ዘርፍ አሸናፊ ሆኗል። ሁለታችሁም ኦፍኮርስ ሶሻል ሚዲያ ላይ ዜና በማቅረብ መረጃ በማቅረብ ሌላ አላስፈላጊ ነገር ውስጥ መግባት ሳይኖርብን መረጃ በማቅረብ ብቻ ኮንቴንት ክሪኤተር መሆን እንደምንችል ያሳያችሁም ሰዎች ስለሆናችሁ ሁለታችሁ ለእኔ በጣም ጀግኖች ናችሁ ጎበዞች ናችሁ። ብሮክ ኒውስ እንኳን ደስ አለ። አንዳንድ ሰዎች አሉ ቲክታክ ላይ መቶ ሺህ መቶ ሃምሳ ሺህ ሁለት መቶ ሺህ ፎሎወር ይዘው ብር እንዴት እንደሚሰራ እንኳን የማይገባቸው ሰዎች አሉ እና ይሄ ቪዲዮ ለእናንተ ነው። ሶሻል ሚዲያ ላይ ስትመጡ በተለይ ቲክታክ ላይ ከቪው የምታገኙት ገንዘብ ስለሌለ ያላቸው አማራጭ ምንድነው? አንደኛ ማስታወቂያ ለመስራት የሚያስችል ፐርሶናል ብራንድ ቢውልድ ማድረግ ነው። ያንን ማድረግ ደግሞ ጊዜ የሚፈጅ ነገር ስለሆነ ሌላ ማድረግ የምትችሉት ነገር ምንድነው? የምትሰሩት ስራ ካለ ወይም ቢዝነስ ካለ ሶሻል ሚዲያ ላይ ማስተዋወቅ ነው። ሌላኛው በጣም የወደድኩት የቲክቶክ ክሪኤቲቭ አዋርድ አንዱ ምርጥ ካተጎሪ አሸናፊው ታውቋል። የዘመን አዋርድ ይባላል። ይሄ ቢዝነሳቸው ምናምን ሶሻል ሚዲያ ላይ መጥቶ ፕሮሞት በማድረግ ከዚህ በፊት መላ አዋርድ የሚባለው ማለት ነው። መላ የሚሰሩ ሰዎች የሚሸልሙበት ነው። በዚህ አይስቶር ባይ ሶፊ ተሸልማል። ጥሩ ነው። ማለት የራሱን ሱቅ ያስተዋውቃል እናም እቃዎችን ይሸጣል ማስታወቂያ በሚሰራበት ጊዜ ደግሞ ኢሞሽን ክሬት ያደርጋል ሰዎችን በማዝናናት ሪላክስ እንዲያደርጉ በማድረግ ነው ማለት ነው እቃዎችን የሚሸጠው ይሄ በጣም አሪፍ ማርኬቲንግ ስትራቴጂ ነው ቲክታክ ክሬቲቭ አዋርድ ፕሮግራም እና የሃይማኖት ብሽሽቅ ስንቶቻችሁ ናቸሁ ይሄን ነገር ኖቲስ ቲስ ያደረጋችሁት ላይቭ እያየሁ የነበረ አብዛኞቻችሁ እያያችሁ እንደሆነ እርግጠኛ ነኝ ኮሜንት ላይ የሚሰጡ ነገሮችንም እያየው ነው አብዛኛው ሰው ኖቲስ አድርጓል ይህን ነገርና እኛ በቃ ኢትዮጵያውያን ስንባል ምንም ነገር ውስጥ ጎትተን ጎትተን ሃይማኖት ፖለቲካ ካላስገባን ያስገባን አይሆንልንም እንዴ የሆነ በቃ የሆነ አካል ረግሞናል ተረግመናል? በቃ ሃይማኖት ፖለቲካ የሌለበት ነገር እንዳይኖር ህይወታችሁ ላይ ተብለን ምን አይነት ሰዎች ነን ግን አሁን እኮ ያለንበት ክፍለ ዘመን ሀያ አንደኛው ክፍለ ዘመን ነው ሰዎች ይሄ ከግሩፕ አስተሳሰብ ወጥተው በጣም ብዙ ርቀት እየሄዱ ነው እኛ ስቲል እዛው ኮንቴንት ክሪሽን አዋርድ ተብሎ ሃይማኖት ረበስ ረተው በቃ በቃ